ዲእ ደረሰሽ። እሺ ሰላም በላቸው ፋሚሊዎች እና በዓለም ላይ የምትገኙ ምርጥ ኢትዮጵያውያን እና ኤርትራውያን እንኳን አደረሳችሁ እንኳን አብጻኩም። ሃፒ ኒው ይር ሁለት ቀን ብቻ ነው የቀረው። ሃፒ ኒው ይር በጣም እንወዳችኋለን። ዛሬ ዘንድ የመጣ ነው ትናንት ጀምሮ የምናስተዋውቀው ማስታወቂያ ነው። እስኪ አዲ ምን አለን እዚህ ጋር እንደምትመለከቱት ሁለት ሰዓቶች አሉ። እነዚህ ሰዓቶች በሀያ አምስት ዶላር ብቻ የመረጣቸዋቸውን ሁለት ሰዓቶች ኦሪጂናል ሰዓት ከስልሳ እስከ መቶ ብር የሚገመቱ በሀያ አምስት ዶላር ሁለት ቁጥሮቻቸው የተቆረጡት ስምንት ቁጥር አለ። ስለዚህ እነዚህ ሰዓቶች መውሰድ የምትፈልጉ 6 ላይ 25 ዶላር ብቻ ዘይል በማድረግ የእድል ቁጥሩን ይላኩልን። ሌላ አለን በተጨማሪ እነዚህ ውብ የሆኑ የለበስኳቸውን ጭምር ቲሸርቶች 2ይ ሁለት ቲሸርት በ25 ዶላር 6 ላይ 25 ዶላር ዘል በማድረግ በሳይዞ የዕድል ቁጥሮን ላኩልን። መውሰድ ይችላሉ። ዛሬ ማታ እንገባለን። ኑ ነገ እንዲወጣ ለበዓል። ሌላ ሌላ የምትመለከቷቸው ሺፎኖች፣ እነዚህ ሁለት ሽፎኖች በ25 ዶላር ብቻ። እነሱንም ላይ 25 ዶላር ዘል በማድረግ የድል ቁጥሮን በመላክ እድሎን ይሞክሩ። ሌላም አለን። ጤነሽ ማማጤነሽ አሉ እዚህ ማማጤነሽ። ይሄ ልብስ በጣም የሚያምር ማ ተሳ የሀገር ባህል ልብስ ይሄንን የባህል ልብስ በሀያ አምስት ዶላር በቱ ኦቱ ናይንቱ ሀያ አምስት ዶላር ዘይድ በማድረግ ያሉን የ ሳምንት አይነቶች እነዚህ ናቸው። ይቀጥላሉ ገና ብዙ ብዙ የሚመጡ ልብሶች አሉ። ጊዜ ዘላቸው የቀረብነው ይሄንን ነው። ስለዚህ ሳተፉ እድሎን ይሞክሩ፣ እድሎ ይሞክሩ። አለጃዲያው ይሞክሩ። ለመስቀል እየገባ መንገድ ላይ አለ። ሽፎን ነው ያገርባ ልብስ አለ፣ እንዳያመልጦ። አድራሻችን በርኪንግሃም ሮድ ሪቻርድሰን ቴክሳስ እዚሁ አልበርሰን አጠገብ እንገኛለን። በዚህ በኩል አዲስ ላይፍ ክሊኒክ አጠገቡ የድሮ ሬኖዋ ሬስቶራንት እዚህ ጋ ጎጆ አጠገቡ ፍሬ ቬሎ ሲሻገሩ ደግሞ ስታር ይገኛል። ጎረቤታችን ነው። አካባቢያችን ኤቱዚ ፕላስ የቱ ጋ ነው ብሎ ጎግል ቢመጡ ቢገቡ ያገኝናል ማለት ነው። ከጠፋ ቦ በቱ ኦቱ 6 ላይ ደውለው አዲ የትነሽ ማይክሎ የትነህ በሉን። አለን። እንኳን አደረሳችሁ። ሁለት ሰዓት ሁለት ሺፎን ሁለት ቲሸርት አንድ የሀገር ባህል ልብስ በ25 ዶላር በጥቅሉ በመቶ ዶላር ብትገቡ ሁሉንም እጣ በመቶ ዶላር ወሰዳችሁ ማለት ነው። ሰላማችሁ ይብዛ። ዛሬ ማታ እንገኛለን። ነገ እናወጣለን። ሁላችሁም ተሳተፉ።